ለብዙ ሰዎች መቀየር ምክንያት ስለሆንከን በጣም የምናመሰግን፣ እግዚአብሔር ያኖርልን እንድንማማር ያቆይልን። አሜን። እንድንማማር ነው። ምንም አይደለም። እግዚአብሔር ምስጋናውን ይውሰድ። ወደ ፕሮግራማችን እንግባ። እሺ። እሺ፣ ፕሮግራም ግን እየተከታተልኩ ነበረ ከመጀመሪያው፣ ጀምሬና ስለ ህልም ነው የነበረው ቆይታ ማለት ነው። በመጀመሪያ ብዙዎቹን ህልሞችን ሰዎች ከሚናገሯቸው ነገሮች ተመሳሳይ ነገሮች ስለነበሩ እዛ ተረድቻለሁኝ። እነዛን አልደግማቸውም። አንደኛው ህልሜ የሆነ ሰዓት ላይ በጣም አሞኝ ነበር እና በታመምኩ ሰዓት በጣም ይጨነቅ ነበር። በዛን ሰዓት ምንም አይነት ጸሎት ያልጀመርኩበት ሰዓት እና በህልሜ ይመስለኛል፣ በጣም በአስከፊ ደረጃ ላይ በነበርኩ ሰዓት ነው እና ታላቅ ወንድሜ ይመስለኛል፣ ታላቅ ወንድሜ እና አንዲት ፀይም ሴትዮ ደልደል ያለች ሴትዮ ሆነው ወንድሜ በግራ በኩል ሴትየዋ ደግሞ አላውቃት ነች እና በግራ በቀኝ በኩል ሴትየዋ በግራ በኩል ደግሞ ወንድ ታላቅ ወንድሜ ሆነው ይመጣሉ። እኔ ታምሜ ይመስለኛል፣ ያው ታምሜን በነበርኩበት ሰዓት ነው ውልቼር ላይ ቁጭ ብዬ ይመስለኛል በዛን ሰዓት በጣም አሟኝ ነበር። እና ወንድሜ ነጭ ንጹህ ወረቀት ይዟል። ንጹህን ወረቀት ጎንበስ ብሎ እኔ ቁጭ ብያለሁ ውልቸር ላይ እና ጎንበስ ብሎ እንጂ ይህን ወረቀት አጠገብሽ ላለ ሴትዮ ስጫት፣ አጠገብሽ ያለችዋ ሴትዮ ኪዳነ ምሕረት ነች፣ እሷ ነች የምታድነሽ ይለኛል። እሺ ያን ወረቀት ተቀብዬ ያን ለሴትየዋ እሰጣታለሁ። እሷ ደግሞ ያን ወረቀት ተቀብላ እኔ ኪዳነምህረት ነኝ አይዞሽ ትድኛለሽ ብላ ያን ወረቀት ከወደ አንገቴ ባለው በኩል ባለው ልብሲ ገለጥ አድርጋ ያን ንጹህ ነጭ ወረቀት ስትከትልኛ አየዋት። እና ከዛ ደግሞ ቀለበት ይሄ የጋብቻ ቀለበቶች አይነት ነገር አለ አይደል? ቀለበት እሱን የወርቅ ቀለበት ይዛ ይዣለሁ እኔ በጂ እሱ ናቸው እሱ ለአንቺ አያስፈልገሽም አሁን ብላ ያን ቀለበት ይዛው ስትሄድ እንደ ሰው በቃ ደስ ይቁጭ ቢል ስትሄድ አየዋት። ሴትዮዋ ማለት ነው አይዝ ትድኛለሽ ብላ ወደ ወረቀት ከሰጠች በኋላ ያን ቀለበትም ግን ይዛው ስትሄድ አየዋት። ወንድሜ ሲሄድም አላየውትም፣ ሲቀርም አላየውትም። ያን ህልማቼ ነቃው ይገርማል። ታምሽ ዊልቸር ላይ መቀመጥሽ በህይወትሽ ውስጥ እርዳታ የሚያስፈልግሽ ሰዎች እግር እንዲሆኑሽ፣ ሰዎች ረዳት እንዲሆኑሽ የሚያስፈልግሽ አንድ የሆነ ክፍል አለ። ዊልቸር ላይ መቀመጥ ማለት በራስ ሀሳብ አለመንቀሳቀስ፣ በራስ እድል አለመወሰን፣ የግድ የሰዎች ሀሳብ ያስፈልግሻል፣ ረዳት ያስፈልግሻል ማለት ነው። ወንድምሽ ከጎንሽ መሆኑ ወንድምሽ በመላክ በሚጠብቅሽ መልአክ ነው የሚመሰለው፣ ወይም በመምህራን ይመሰላል። ምናልባት ስለምትወጁ አዎ፣ አየሽ መምህር ነው ስለምትወጁም ሊሆን ይችላል። በሱክር የተገለጠው ልልሽ ነበር፣ ራስሽ መለሹ። በመምህራን ይመሰላል። ወንድም ብዙ ጊዜ ታላቅ ወንድም ሁን ብቻ መምህር ወንድም በመምህራን ይመሰላል። በህልም እንደ ሁኔታው ነው ግን ሁሉም ወንድም አይደለም፣ መካሪ ሆኖ ሲመጣ ማለት ነው። ነጭ ወረቀት ነጻ ፈቃድሽ ነው። እንደገና ነጭ ወረቀት ደግሞ ንስሐ መግባት የምትችይበት ሰፊ ጊዜ እንዳለሽ ማሳያ ነው። ለንስሐ ጊዜ ስጪ። ንስሐ የምትገቢበት ጉዳይ አለ። አሁን ስለ ትዳር የምታስቢበት ጉዳይ አይደለም። አምጭ ቀለበቱን። ስለ ፍቅረኛ፣ ስለ ትዳር ነገ ከነገወዲያ እንዴት ይኖራለው የምትይበት ጊዜ አይደለም። መጀመሪያ ልታስወግጁ የሚገባ ነገር አለ። ይሄን ካላስወገድሽ፣ ኃጢአትሽን ካልተናዘዝሽ የሆነ ነገር ካላስወገድሽ ከፊት ያለው ህይወትሽ አይስተካከልም እየተባለሽ ነው ያለሽ። አይመስልሽም? ስታስቢው ማለት እግዚአብሔር፣ እናንቺ ብቻ በምታውቁት አንድ የሆነ ስለ ትዳር ስለ ፍቅር ስታስቢ፣ ወይም ደግሞ ስለሆነ ትልቅ ጉዳይ ስታስቢ ቀለበቱን አምጩ። እኔ ኪዳነ ምሕረት ነኝ፣ ደግሞ ማርያም ነኝ አይደለም ያለች፣ ኪዳነ ምሕረት ነው ያለችው። ስሟን በኪዳነ ምሕረት ስም መምጣቷ ለኃጢአትሽ ስርየት መጀመሪያ የሚገባው ንስሓ ይገባሻል። ኪዳነ ምሕረት ምህረት እንዲደረግልሽ እንድለምንልሽ ጸሎት አድርጊ፣ ይቀር በለኝ ማረኝ በይ ማለት ነው፣ በኪዳነ ምሕረት ስም መምጣቷ ማለት ነው። አሁን ደግሞ በቅርብ አሁን ትንሽ ጸሎት ከጀመርኩበት ሰዓት ደግሞ እንዲሁ አንዲት ማቃቱ ጓደኛ ትመስለኛለች። እንደውም ቀኑ የኪዳነ ምሕረት ነው። አሁን በዚህ ወ ማለት ማሳስ ቤተ ክርስቲያን ሄጄ ይመስለኛል። ቤተ ክርስቲያኗም ኪዳነ ምሕረት ነች። እዚሁ የምኖርበት ሀገርም ኪዳነ ምሕረት ነች እና እዛ ቤተ ክርስቲያን ሄጄ ከቤተ ክርስቲያን ስወጣ አንዲት ጓደኛ እናገኛታለሁ። አብረን እናያስቀደስ ነው ምናምን ይመስለኛል። እሷን ላይ ነይ እንሂድ ወደ እኔ ቤት እንሂድ ወደ እኔ ቤት እላታለሁ። ከዛ ስላት እሺ ልጅ አላት አንድ ወንድ ልጅ። ከትምህርት ቤት ልጅን ማምጫ ሰዓቱ መስሎኝ ነበረ። ሰዓቱ አልደረሰም አሁን እደርሳለሁ አብረን እንሂድ ምናምን ብላኝ፣ አብረን እንመጣለን። ወደ እኔ ቤት ስንመጣ ስመጣ ሳየው ቤቱ ይሄ የምኖርበት ቤት አይደለም ይመስለኛል የእናት አባቶች የቤት ድሮ የተወለድኩበት የእናት አባቶች የቤት ንዣት ሄዱ። ከዛ ገጠር አካባቢ ነው ተወል ያደርኩት እና ፎቅና አዳራሽ የሚባል ቤት አለ። እሷ ከፎቁ ቁጭ ብላለች፣ እኔማ ከአዳራሹ ቁጭ ብያለሁ። ልጅቷ ማን እንጀራ እንደሰጣት አላውቅም። በሰሐን በትንሽ የሰሐን በሽሮ እንጀራ ተደርጎ እየበላች ነው። እናቴ ትመስለኛለች። በጣም በሚያምር ሞሰብ ሞሰብ ትልቅ ሞሰብ እንጀራ አድርጋ ስጋወጥ ከዛ ላይ ደግሞ እርጎ ፈሰስ ብሎበት ኑ ብሉ ትለናታች፣ እናት ከዛ ሳያት፣ ልጅቷ የለችም። እንዴ ልጅቷ እኮ የለችም፣ ጓደኛ እኮ የለችም። ቆይ ልጥራት እሷን ብዬ ሄጅ ልጠራት እሷን ሲሄድ እሷ በሳህን እንጀራ በሽሮ ወጥ ትበላለች። እንዴ እንዴት እዚህ በሽሮ እንጀራ ትበያለሽ? እዛ ስጋ ቀርቦ ብዬ ያን እንጀራ ተቀብያት አስቀምጨው የሳህኑን እንጀራ መተን ያን የሞሰቡን እናቴ ወላጅ እናቴ ነች የሰጠችን ያን የሞሰብ እንጀራ ስንበላ አየው። አዎ ከእሷ የምትማሪው አንድ የሆነ ጥሩ ስነ ምግባር አለ ብዬ አስባለሁ። ምናልባት እንግዲህ ልጅቷ መጥፎቱን ጥሩቱን አላውቅም። አንድ አንቺ ጋር ያጣሽው እሷ ጋር ግን ያለ ትግስተኛነት ይሁን ትትና ይሁን ቻይነት፣ ተጫዋችነት ብቻ የሆነ ከእሷ ልትወስጁ የሚገባ የሆነ ደስ የሚል ባህሪ አለ። ወደ ቤተሰቦችሽ መጥታ ራሱ እሷ ከፍ ያለ ቦታ ላይ መቀመጧ፣ አንቺ ደግሞ ዝቅ ያለ ቦታ ላይ መሆንሽ፣ አዳራሽ መሆንሽ አንቺ ጥሩጥሩ ምግብ መብላትሽ፣ እሷ ደግሞ ሽሮ ነገር መብላቷ እቤታችሁ አንቺ ከእሷ በምትወርሹ ባህሪ እቤታችሁ የአንቺ ቤተሰቦች ድረስ የአንቺ ባህሪ በመቀየሩ ደስተኞች የሚሆኑበትና ነገሮች መስተካከል አሁን እሷ እናንተ ቤት መምጣቷ አንቺ ልትላበሽ የሚገባው ባህሪ ነው። እግዚአብሔር እያሳየሻለሁ ምናልባት አላቀም ልጅቷ ምን አይነት ትሆን አትሆን፣ ግን ደግሞ አይ ቆይ፣ በሌላ በኩል ደግሞ በሌላ በኩል ሳስበው ደግሞ ልጅቷ ከአንቺ የምትጠቀምበት የሆነ እድል ይሆናል ይኖራል አንቺ እና እሷ አብራችሁ ባላችሁበት ጊዜ ወይ በአንቺ እድል፣ በአንቺ ሀሳብ፣ በአንቺ ቻንስ፣ በአንቺ ስራ ሁለታችሁ ተመጋጋቢ የምትሆንበት ለእሷ አዝነሽ የምትደርሽላት ወይ ደግሞ እንግዲህ እሷ የምትወክለው ወደ እናንተ ቤተሰብ መምጣቷ ወደ ድሮ ቤተሰቦችሽ መሄዷ ያንቺን የድሮ የልጅነት ባህሪሽ ከእሷ ጋር አሁን ካለችበት ጋር የሚያገናኝሽ ይመስለኛል። ሜይ ቢ የቅርብ ጊዜ ጓደኛሽ ትሁን የሩቅ ጊዜ አላውቅም። ምንድን ነው ይሄ ነገር? ጓደኛ እንደዚህ ማለት ጠለቅ ያለ ጓደኛ የለን፣ ግን ትውውቃለን። ሁለታችን በስደት አለም ነው የምንኖረው፣ አጋጣሚ ሆኖ እኔ በማላውቀው እሷ የምታውቀው ነገር የሆነ ሰዓት ላይ ይቅርታ ማለት ይቅርታ ጠይቃኝ ነበረ። ሰዎች እንደዚህ አሉኝ ምናምን ብላ ግን ፍጹም እኔ ባላሰብኩት መንግት ነበረ ልጅቷ አጋጣሚ ሆነዋል። ስጋው ደግሞ ተቀብላለች ምናምን እግዚአብሔር ይመስገን፣ ከኔ የተሻለች ሰው ነች። አየሽ አሁን ያን እኮ ነው የምልሽ እሷ ጋር አንድ ጥሩ የሆነ አንቺ ጋ የሌለ ጥሩ ስለ ምግባር ጥሩ ባህርይ ይኖራታል እና እሷ እናንተ ቤት መምጣቷ ወደ ድሮ ቤተሰቦችሽ ቤት መሄዷ ከፍ ያለ ቦታ ላይ መቀመጧ፣ አንቺ እንደሷ ብትሆኚ ቤተሰቦችሽ ጋር ሄደሽ ልክ እንደሷ ከፍ ያለ ነገር ነው የምታገኘው። ጥሩ ክብር፣ ጥሩ መግባር፣ ጥሩ የሆነ ተቀባይነት ታገኛለሽ እየተባለ ነው ያለው። የሚገባሽ ደግሞ አሁን እሷ ሽሮ ስትበላ በትህትና አንቺ ስጋ ቢግ አይደል ያልሻት ልክ እንደዛ ደሞ አንቺ ደግሞ በስጋው ደግሞ ብትከብሪ በጣም ጸሎተኛ፣ አሰጋጅ እግዚአብሔርን የምታከብሪ ብትሆኚ ወደ ቤተሰቦች ስትሄጂ አንቺ በትህትና አነስ ያለ ነገር ስትመኝ ወይም የሆነ አነስ ያለች ነገር ከፍቼ እንደዚህ አድርጌ ራሴን ኑሮ ይንመራለሁ ስትይ ቤተሰቦችሽ ደግሞ ጥሩ የሆነ ገንዘብ፣ ጥሩ የሆነ ኑሮ፣ ጥሩ የሆነ እድር ይሰጡሻል ብዬ አስባለሁ። ለአንቺ አንድ ደግሞ አባቴን በጣም ነው የምወደው። ቄስ ነው አባቴ እና አባቴ ይመስለኛል ከአባቴ ጋር አባቴ መኪና ይነዳል ይመስለኛል እኔንም አብሮኝ ይዞኝ እየሄድን የምንሄደው ድሮ የተማርኩበት ኤሌመንታሪ ትምህርት ቤት ከአምስተኛ ክፍል እስከ ስምንተኛ ክፍል የተማርኩበት ትምህርት ቤት ነው። በር ላይ ስንደርስ ልክ እንደዚህ የኮሮና ክትባት የሚሰጡት አይነት ሰዎች አሉ አደለም? እንደዛ መርፌ ካልተወቃችሁ ትምህርት ቤቱ ጋር አትገቡም፣ ይሉናል። ከዛ አባቴ መኪናውን አቁሞ ኧረ፣ መኪናውን አልዘጋኸውም ብለውና፣ ይዘጋውና ከዛ መርፌውን ካልተወጋችሁ አትገቡም ሲሉን፣ እሺ ብለን መርፌውን ተወትን። ወደ ትምህርት ቤቱ ስንገባ እኔም አባቴ አየውኝ ያው ትምህርት ቤቱ ይቺ አሁን ያለንበት ጊዜ ናት። አሁን ያለንበት ሰዓት ናት። ፈተና የፈተና ጊዜ ነው። መማሪያ ቦታ ነው። የሆኑ ነገሮችን የምናውቅባቸው ጊዜ ነው። መርፌው ደግሞ አሁን በግዳጅ የሚመጡብን ነገሮች ናቸው። ብዙዎቹ ብዙ ነገሮች በግዳጅ ይመጡብናል። አባትሽና አንቺ በአንድ መኪና ሄዳችሁ በሩን ሳይዘጉት አንቺ የነገርሻቸው ዛሬ አንቺ የደረስሽባቸው ነገሮች ምንም እንኳን ካህን ቢሆኑም እሳቸው ስልጣናቸው ክህነት የክህነት ስልጣን ነው። ቤተ ክርስቲያንን የማገልገል ነው ግን አንቺ አወቅሽውን ደግሞ ላያውቁ ይችላሉ። አንቺ ደግሞ እሳቸው የሚያውቁትን ላታውቂ ትችላለሽ። ምንም የማይገናኝ ቢሆንም በመካከላችሁ አንቺ ምዕመን ብትሆኝም ይሆን ያልገባቸው፣ ዘመኑን ያልዋጁበት፣ ያልተረዱት እሳቸው ለደሞዝና ለገንዘብ ወይ ደግሞ ለተለያዩ ጥቅማጥቅሞች ብቻ ወይም እንዲሁ አገልጋይ ለመሆን ብቻ ሲሯሯጡ አንቺንና ቤተሰቦችሽን ወይም ደግሞ አንቺንና እህትና ወንድሞችሽን የተዘናጉበት ነገር ይኖራል። ምን ሁኔታ ላይ እንዳላችሁ ምን ማድረግ እንዳለባችሁ ያልተረዱት ነገር ይኖራል። እና አባዬ በሩን ስጋው ስቲ አባይ አሁን ያለንበትን ጊዜ አስብ ባክህን፣ በጸሎት አስበን ክፍት አታርገው፣ ሁሉ ነገር አስተውል እንደማለት ነው። እና አባትሽን ልታነቂያቸው የሚገባ አንድ ጉዳይ አለ። የሆነ ማወቅ የሚገባቸው ነገር ካለ አሳውቂያቸው። ትምህርቱን ማዳመጥ ካለባቸው ያዳምጡ። በጸሎት እንዲያስባችሁ ንገሪ። ከአንቺ የሚጠበቀው መተንፈስ ነው። ወደ ትምህርት ቤቱ ደግሞ ተከትባችሁ የምትገቡት ግዳጅ፣ የምትቀበሉት ግዳጅ እንዳለ ማሳያ ነው። ትምህርት ቤት መማሪያ ብቻለ መፈተኛም ቦታ ነው። ስለዚህ አንቺንና ቤተሰብሽን ለማስተዳደር አባትሽ ዋጋ በሚከፍሉበት አካሄድ ውስጥ አንቺም ተሳታፊ ነሽ፣ አንቺም አለሽበት። እየሰማሽ ዛሬ ከዛሬው ጋር ሳገናኝልሽ አባትሽ በሕይወት አሉ ምን ይሉሻል ስለዚህ ትምህርት ብታወሪያቸው ምን አይነት ስሜት ሲኖራቸው በቤት ታስቢያለሽ አረ ደስ ነው ሜጣ ምክንያቱም አባቴና እኔ በጣም ጥሩ እንዴት ነው አባትና ልጅ የሚለው እራሱ አይገልጸንም በጣም ነው አባቴንም ወደ በጣም ማለት ነው መግለጽ ከሚችለው በላይ እና ድለም ቀርቶ እኔ አድርግ ያልኩትን ነገር በጣም ማለት አባቴ ጓደኛዬም ወንድሜም ሁላ ነገርም ነው በቃ እንዴት ነው ጥሩ ግንኙነት ነው ያለን። እንደ እናት እንደ አባትና እንደ ልጅ ብቻ አይደለም እንደ ጓደኛው ነው አባት ማናገረው። ምንድን ነው ይሄን ያልኩሽ? ምንድን ነው አባትሽ አንቺን የሚሰሙሽ ከሆነ ይህን እድል ተጠቀሚበት። አባዬ በሩን ዝጋው ስትይ በሩን ከዘጉት እሳቸው ጋር ክፍት የሆነ ነገር አለ። መኪናውን የሚነዱት እሳቸው ስለሆኑ አንቺ ተሳፋሪ ነሽ። እዛ ቦታ ላይ አባትና ልጅ መሆናችሁ ማሳያው ያ ነው። እሳቸው ሹፌር ናቸው። ቤተሰብ አስተዳዳሪ ናቸው ማለት ነው። አንቺ ደግሞ ልጅ ነሽ፣ ተሳፋይ ነሽ። የድሮ የድሮ ትምህርት ቤት እየሄዳችሁ ቢሆንም ግን ደግሞ በር እንዲዘጉ ነግረሻቸዋል። ያ ማለት ምንድን ነው? አሁንም ለአባትሽ ልጅ ብትሆኝም ግን ደግሞ ልትነግራቸው የሚገባ አንዳንድ ነገር አለ፣ ጥንቃቄ ማድረግ የሚገባቸው ነገር አለ። አትዘናጊ፣ ንገሪያቸው፣ ዘመኑን እንዲዋጁ። እኛ የምንማማረውን ትምህርት ማወቅ አለባቸው። ካህናት ብዙ ጊዜ ከዝማሬው ከፍትሃቱ ከቅዳሴው ከምናምን ጋር ብቻ ነው። ኢንፎርሜሽን ላይ በጣም ሌት ናቸው። ስለዚህ ቢያንስ የነቁ የነቁ እንዲሆኑ አባ፣ ይህን ትምህርት አዳምጠው፣ ዓለም እዚህ ደረጃ ደርሳለች፣ ስለ ክትባቱ ይሄ ነው፣ ስለ እንትኑ ይሄ ነው፣ ስለዚህ ስለ ፍጻሜው ዘመን ይሄ ትምህርት እየተሰጠ ነው ምናምን እያልሽ ንገሪያቸው፣ ይወቁት። ይህንን ባወቁት ቁጥር ለጸሎት በጣም ይተጋሉ። ሆ ፍጻሜው ላይ ደርሰናል እንዴ! ይሄ እንዲ ነው እንዴ! እያሉ የመጸለኝትናቸውም ይነሳሳል ብዬ አስባለሁ። አንድ ልጨምር፣ ሰዓት ካልወሰድ፣ ይቅርታ። የሆነ ጊዜ ደግሞ በጣም ወጣት ጓደኛ ጸጉርሽን ስላጭሽ አየሁሽ አለችኝ ማለት ነው በህልሟ ጸጉሬን ስላጭ፣ የአንቺን ጸጉር የኔን ጸጉር እሷ ስላጭሽ አየሁሽ አለችኝ። ማን ናቸው? ጓደኛ አይነች። በጣም ሞታ ጓደኛ አይነች እና እንደዚህ ስናወራ እናወራ ደን የምንደባበቀው ነገር የለም እና ወይም ደግሞ ፀጉርሽን ስላጨሻየሁት ምንድን ነው ፀጉር መላጨት ምናምን ነገር አለችኝ። ጥሩ አይደለም እኮ ፀጉር መላጨት፣ ማዋረድ ነው፣ ከክብር መውረድ ነው፣ ወይም ደግሞ መዝቀጥ ነው እና ጥሩ አይደለም። ምናልባት እሷ በየዋህነት በግልጽነት ከነገረችሽ ተሳስታ ይሁን ሳታውቅ ይሁን ወይም ደግሞ ሆን ብላ ባይሆንም እንኳን ምናልባት ምናልባት ተበሳጭታና ተናዳ በእል ሆና ከሷ የሚመጣ የሆነ አንቺ ላይ የሚመጣ ብሽ ጉዳይ ይኖራል ካለሽበት ነገር ዝቅ የምትይበት ወይ አበድረሻት ገንዘብ ወይ ደግሞ በሆነ አጋጣሚ ከእሷ ጋር የሚያነካካችው ነገር ካለ ባዶ ድሃ የምትሆኝበት ወይም ከክብር የምትወርጅበት ካለሽበት ማዕረግ ስልጣን ዝቅ የምትይበት ነገር ሊመጣ ስለሚችል ጥንቃቄ ማድረግ አለብሽ እሷ በህዋነት ነግራሻለች አው ነገረችኝ። በሰዓቱ እሱን በነገረችኝ እንደውም አስራ አምስት ቀን አይሞላም ትንሽ የሆነ የሚያስጠላ እንትን ውስጥ ገብች ነበረ። እንዴት ነው በህይወት የሆነ ዝብርቅ ያለ ነገር ሆኖ ነበረ። ሌላ እንኳ ምንም የሆንኩት ነገር የለኝ። ጓደኛ ነበረኝ፣ ከሱ ጋር ትንሽ በጓደኞች ምክንያት በጓደኛዬ ጋ ተለያየን። ስለዚህ ጓደኛሽ ጓደኛሽ፣ ጸጉርሽን ስትላጭ እሷን ቻየቸው። አንቺ ነሽ ያየሽው ስለዚህ አሁንም ትልቁ ነገር እሷ ጓደኛሽ ሆና ብታየውም ህልሙን እሷ ወኪል ናት። በጓደኞች በኩል የሚመጣብሽ ውርደት አለ። ክብርሽን፣ ማዕረግሽን፣ ፀጉርሽን ወይም ጓደኛ ፍቅረኛሽን ልታጭት ትችያለሽ ማለትም ጭምር ነበር እና ራሷ ባትሆንም ከእንደዚህ አይነት ሁኔታ እሷ በግልጽነት ብታወራሽም በእንደዚህ አይነት መልኩ ይመጣብሻል ብሎ እየተናገርሽም ይሆናል። ትክክል በዛን ሰዓት ስትነግረኝ ራሱ እኔ በጣም ደንግጬ ነበር። እሷ ምንም አልመሰላትም። እኔ እንደውም እንደ በጣም መጥፎ እኮ ነው፣ ፀጉር ጌጥ ነው፣ ፀጉር ለሴት ልጅ ምንም ውበቷ ነው ምናምን ስላት፣ እንደሁም ባልነግርሽ ነበር። በጣም ደነገጽ ምናምናት፣ ችግር ጠምናባት በሰዓቱ። ከጓደኛዬም ጋ ተጣላን፣ አለፈ። በጣም ከባድ ጊዜ ነበረ። የተጣላ ነውም በእነሱ ምክንያት ነው፣ ምክንያት ሆነ። የተጣላ ነው በጓደኞቼ ነው ከሱ ጋር ይጣላሉ እኔ እና እሱ በራሳችን ችግር ሳይሆን በእነሱ የሆነ ችግር ተፈጠረ እና እስከ መለያየት ደረጃ ደረስን እንደዛለ በቀደም ደግሞ ከትናንቱ ወዳ በቃ ፀጉሬ በሚያምር ሁኔታ እንደዚህ አሁን እንዴት ነው ከለር ያለው ፀጉር ሆኖ ተተኩሽ በጣም ሲያምር ወዙ ምናምን አየሁኝና አሁን ደግሞ በአዲስ መልኩ እግዚአብሔር ከፍ ከፍ ሊያደርግሽ ነው። ፀጉር ተተኩሶ በሚያምር መልኩ ከታየ ወደነበርሽበት ክብርሽ፣ ወደነበርሽበት ስብእናሽና ደስ በሚል መልኩ